ሰላም የቻናል ም እንደተለመደው በሌላ ቪዲዮ ተመልሻለሁኝ። በዛሬ ቪዲዮችን ስለ ጎነ አራት እናያለን ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንደዚሁም ደግሞ ይህንን ቪዲዮ ላይክ እና ሼር በማድረግ እንጀምር። ወደ ቪዲዮ እንግባ። ጎነ አራት ምንድን ነው የሚለው ነገር ስንጀምር፣ ጎነ አራት በአንድ ጠለል ላይ የሚገኙ አራት ውስን ቀጥታ መስመሮች ጫፍ ለጫፍ ሲገናኙ የሚፈጥሩት ዝግ የጠለል ምስል ጎነ አራት ይባላል ይላል። ጎነ አራት ማለት በአንድ ጠለል ላይ የሚገኙ አራት ውስን ቀጥታ መስመሮች ጫፍና ጫፍ ወይም ደግሞ ጫፍ ለጫፍ ሲገናኙ የሚፈጥሩት ዝግ የጠለል ምስል ጎነ አራት ምስል ይባላል ወይም ደግሞ ጎነ አራት ተብሎ ይጠራል። ይላል ጎነ አራት ምስል አራት መለያ ነጥቦች ወይም ደግሞ አራት ማዕዘን ወይም ደግሞ አራት መገናኛ ነጥብ እንደማለት ነው። አራት ጎኖች እና አራት ውስጣዊ አንግሎች አሉት። አራት ውስጣዊ አንግሎች፣ አራት ጎኖች እና አራት ማዕዘን ወይም አራት መለያ ነጥብ አለው ይላል። ለምሳሌ እዚህ ጋር እንደምታዩት አንድ ምስል አለ። ምስል አምስት ነጥብ ሶስት አምስት ላይ ይህ ምስል አራት ጎኖች አሉት፣ ወይም ደግሞ ጎን ውስን መስመር ሀሰ፣ ውስን መስመር ሰመ፣ ውስን መስመር መለ እና ውስን መስመር ሀለ ወይም ደግሞ ጎን ሀሰ፣ ጎን ሰመ፣ ጎን መለ እና ጎን ለሀ የተባለ አራት ጎኖች አሉት። እንደዚሁም ደግሞ አራት ውስጣዊ አንግሎች አሉት። አራት ውስጣዊ አንግሎች አሉት አንግል ሀ አንግል ሰ አንግል መ አንግል ለ ወይም ደግሞ አንግል ሰ ሀ ለ አንግል ሀ ሰ መ አንግል ሰ መ ለ እና አንግል መ ለ ሀ ማለት ነው። እነዚህ አራት አንግሎች አሉት። እንደዚሁም ደግሞ አራት ማዕዘን ወይም ደግሞ አራት ጠርዝ ወይም አራት መለያ ነጥቦች አሉት። እነዚህም ነጥብ ሀ ነጥብ ሰ ነጥብ መ ና ነጥብ ለ ወይም ደግሞ ሁለቱ ውስን መስመሮች የሚገናኙበት ቦታ ሁለቱ ውስን መስመሮች የሚገናኙበት ነጥብ መለያ ነጥብ ወይም ደግሞ ማዕዘን በመባል ይታወቃል። ስለዚህ አራት አንግሎች አሉት፣ እንደዚሁም ደግሞ አራት ጎኖች አሉት፣ እንደዚሁም ደግሞ አራት መለያ ወይም ደግሞ አራት መገናኛ ነጥቦች አሉት ማለት ነው። በአጠቃላይ ስለ ጎነ አራት ይናገር ካልን በዚህ ርዕስ የምናየው በዋነኝነት ስለ ሬክታንግልና ካሬ ይሆናል። ስለ ሬክታንግልና ካሬ ባህርያት በሰፋ አድርገን እናያለን ማለት ነው። ስለዚህ ጋር የመጀመሪያው ሬክታንግል ነው። የሬክታንግል ባህርያት ይላል፣ አንድ ጎን አራት ምስል፣ አንድ ጎን አራት ምስል ውስጣዊ አንግሎች በሙሉ ማዕዘናዊ አንግል ከሆኑ ሬክታንግል ይባላል። ይላል፣ አንድ ጎን አራት ምስል ውስጣዊ አንግሎቹ በሙሉ ማዕዘናዊ አንግል ከሆኑ ወይም ደግሞ የውስጣዊ አንግሎች አራት ውስጣዊ አንግሎች አለው ብለናል። እነዚህ አራቱ አንግሎች በሙሉ እኩል ልኬት ካላቸው ወይም ደግሞ አራቱ አንግሎች ዘጠና ዲግሪ የሚለኩ ከሆነ ሬክታንግል ይባላል። እዚህ ጋር የምታዩት ምስል አምስት ነጥብ ሶስት ሰባት ላይ የሚከተለው የሬክታንግል ምስል በመጠቀም ባህሪያቶቹ እንደሚከተለው መግለጽ ይቻላል ይላል። መጀመሪያ ላይ አንድ ሬክታንግል አራት ጎኖች አሉት። አራት ጎኖች አሉት። ከአራቱ ጎኖች ከአራቱ ጎኖች ሁለቱ ተቃራኒ ጎኖች ሁለቱ ተቃራኒ ጎኖች ትዩ ናቸው። እዚህ ጋር እንደምታዩት ሬክታንግል ሀ ለ ወ መ ማለት ነው አራቱ ጎኖች አሉት፣ ጎን ለወ፣ ጎን ወመ፣ ጎን መሃና ጎን ሀለ የተባለ አራት ጎኖች አሉት። ከነዚህ ከአራቱ ጎኖች ሁለቱ ጥን ጥን ጎኖች ተቃራኒ ናቸው። ይህ ማለት የግራና የቀኝ የላይና የታች ማለት ነው። ስለዚህ ተቃራኒ ጎኖቹ ሁልጊዜ ትይዩ ናቸው። ይህ ማለት የግራው ጎን ከቀኝ ጎን ጋር ትይዩ መስመር ነው ወይም ደግሞ ትይዩ ነው። የላይኛው ጎን ከታችኛው ጎን ትይዩ ነው። የላይኛው ጎን ከታችኛው ጎን ትይዩ ነው። ላይ ማለት መስመር ሀለ መስመር ሀለ ወይም ደግሞ ውስን መስመር ሀለ ከውስን መስመር መወ ጋር ትይዩ መሆን አለበት፣ ወይም ደግሞ ትይዩ ነው ማለት ነው። እንደዚሁም ደግሞ መስመር ለወ መስመር ለወ ከመስመር ሀመ ጋር ከመስመር ሀመ ጋር ወይም ደግሞ ውስን መስመር ለወ ከውስን መስመር ሀለ ጋር ትይዩ ናቸው። ምንድን ናቸው? ትይዩ ናቸው። ስለዚህ ሁለቱ ተቃራኒ ጎኖች ይህ ማለት የግራ ጎን ከቀኝ ጎን ጋር እንደዚሁም ደግሞ የላይኛው ጎን ከታችኛው ጎን ጋር ሁልጊዜ ትይዩ ናቸው ወይም ደግሞ ትይዩ መሆን አለባቸው ማለት ነው። ሌላው ሁለቱ ተቃራኒ ጎኖቹ ሁለቱ ተቃራኒ ጎኖቹ ሁልጊዜም እኩል ናቸው። ይህ ማለት የላይኛው ጎን ከታችኛው ጎን እኩል ነው። የላይኛው ጎን ከታችኛው ጎን እኩል ነው። ይህ ማለት ውስን መስመር ሀለ ከውስን መስመር መወጋር እኩል ልኬት አለው ማለት ነው። እንደዚሁም ደግሞ የግራው ጎን ከቀኙ ጎን ጋር እኩል ነው። የግራው ጎን ከቀኙ ጎን ጋር እኩል ነው። ይህ ማለት ውስን መስመር ለወ ከውስን መስመር ሀመ ጋር ውስን መስመር ለወ ከውስን መስመር ሀመ ጋር እኩል ልኬት አለው ማለት ነው። በአጠቃላይ አንድ ጎን አራት አንድ ጎን አራት ሁለቱ ተቃራኒ ጎኖቹ እኩልና ትይዩ ከሆኑ ሁለቱ ተቃራኒ ጎኖች እኩልና ትይዩ ከሆኑ ይህ ማለት የላይኛው ጎን ከታችኛው ጎን ትይዩ ከሆነና እኩል ከሆነ እንደዚሁም ደግሞ የግራው ጎን ከቀኙ ጎን ጋር እኩልና ትይዩ ከሆነ እንደዚሁም ደግሞ አራቱ ውስጣዊ አንግሎች ማዕዘናዊ አንግል የሚለኩ ከሆኑ ሬክታንግል ብለን መሰየም እንችላለን። ወይም ደግሞ ሬክታንግል ይባላል። ሌላው እዚህ ጋር በምስል አምስት ነጥብ ሶስት ሰባት ላይ እንደምትመለከቱት ከነጥብ ለ ከነጥብ ለ ወደ ነጥብ መ ወይም ደግሞ ከነጥብ ለ ተነስቶ ወደ ነጥብ መ የሚሄደው መስመር የሬክታንግሉ ዲያጎናል ይባላል። እንደዚሁም ደግሞ ከወ የሚሄደው መስመር ዲያጎናል ይባላል። ስለዚህ እነዚህ ሁለቱ ዲያጎናሎች እኩል መሆን አለባቸው። ማለትም ሀ ወ እና መለ ወይም ከሀ ተነስቶ ወደ ወ የሚሄደው ዲያጎናል ና ከመ ተነስቶ ወደ ለ የሚሄደው ዲያጎናል ሁለቱ ዲያጎናል ሁል ጊዜ እኩል መሆን አለባቸው ማለት ነው። ሌላው የአንድ ሬክታንግል የአራቱም የውስጣዊ አንግሎች ድምር 360 ዲግሪ መለካት አለበት። የአንድ ጎን አራት የአንድ የማንኛውም ጎን አራት የአራቱም አንግሎች ወይም ደግሞ የአራቱም የውስጣዊ አንግሎች ድምር 360 ዲግሪ መለካት አለበት። ስለዚህ የሬክታንግል አራት አንግል አለው ብለናል። አራቱም አንግሎች እኩል ናቸው፣ ወይም ደግሞ አራቱም ማዕዘናዊ አንግል ወይም ዘጠና ዲግሪ ይለካሉ ብለናል። ስለዚህ ዘጠና ሲደመር ዘጠና ሲደመር ዘጠና ሲደመር ዘጠና ብናርግ ሶስት መቶ ስልሳ ዲግሪ እናገኛለን። ስለዚህ በአጠቃላይ የማንኛውም የጎነ አራት ምስል የማንኛውም የጎነ አራት ምስል አራቱም የውስጣዊ አንግሎች ልኬት ድምር ወይም ደግሞ አራቱም አንግሎች ወይም አራቱም የውስጣዊ አንግሎች ብንደምር የምናገኘው ሁልጊዜ ሶስት መቶ ስልሳ ዲግሪ ይሆናል ማለት ነው። ሌላው ቀጥለን ስለ ካሬ ይሆናል። ካሬ ሁሉም ነገሩ ልክ እንደ ሬክታንግል ሆኖ ካሬ ከሬክታንግል የሚለየው የካሬ አራቱም ጎኖች የግድ እኩል መሆን አለባቸው። የካሬ አራቱም ጎኖች የግድ እኩል መሆን አለባቸው። ቅድም ስለ ሬክታንግል ስናወራ የሬክታንግል የግድ አራቱም እኩል መሆን አይጠበቅባቸውም። ሁለቱ ተቃራኒ ጎኖች እኩል ከሆኑ በቂ ነው። የካሬ ግን የግድ አራቱም ጎኖች እኩል መሆን አለባቸው። ለምሳሌ እዚህ ጋር አንድ ምስል አለ፣ አንድ ካሬ አለ። ካሬ ተቸጸቀ የተባለ ይህ ካሬ አራቱም ጎኖች እኩል ናቸው ወይ ማለት ጎን ተቸ ጎን ቸጸ ጎን ጸቀና ጎን ቀተ የተባለ አራት ጎኖች አሉት። እነዚህ አራት ጎኖች ልኬታቸው ሁልጊዜ እኩል መሆን አለበት። ልኬታቸው ሁልጊዜ እኩል መሆን አለበት። እንደዚሁም ደግሞ ሁለቱ ተቃራኒ ጎኖች ልክ እንደ ሬክታንግል ሁሉ ሁለቱ ተቃራኒ ጎኖች ትዩ ናቸው። ይህ ማለት ጎን ተቸ ከጎን ቀጸ ትዩ ነው። ጎን ተቀ ከጎን ቸጸ ጋር ትዩ ነው። እንደዚሁም ደግሞ ልክ እንደ ሬክታንግል ሁሉ አራቱም ውስጣዊ አንግሎች ማዕዘናዊ አንግል ወይም ደግሞ ዘጠና ዲግሪ ይለካሉ። አራቱም አንግሎች ማዕዘናዊ አንግል ወይም ደግሞ ዘጠና ዲግሪ ይለካሉ ማለት ነው። ስለዚህ በአጠቃላይ ካሬ ከሬክታንግል የሚለየው አራቱም ጎኖቹ እኩል መሆኑ ብቻ ነው። የሬክታንግል ግን የግድ አራት መሆን አይጠበቅባቸውም ሁለቱም ተቃራኒ ጎኖች እኩል ከሆኑ በቂ ነው። የካሬ ግን የግድ አራቱም እኩል መሆን አለባቸው። ስለዚህ በአጠቃላይ አንድ ጎነ አራት ጎነ አራት ለመባል አራት ጎኖች ሊኖሩት ይገባል። እንደዚሁም ደግሞ አራት ማዕዘን ወይም አራት መለያ ነጥብ ሊኖረው ይገባል። እንደዚሁም ደግሞ አራት ውስጣዊ አንግሎች ሊኖሩት ይገባል። ስለዚህ አራት ጎን፣ አራት መለያ ነጥብና አራት ውስጣዊ አንግል ካለው ጎነ አራት ይባላል። ሌላው የማንኛውም የጎነ አራት የማንኛውም የጎነ አራት አራቱ የአራቱ የውስጣዊ አንግል ድምር 360 ዲግሪ ይለካል ማለት ነው። ወደ ሬክታንግል ደግሞ ስንሄድ ሬክታንግል ማለት ሁለቱ ተቃራኒ ጎኖቹ እኩልና ሁለቱ ተቃራኒ ጎኖች ትይዩ የሆነ ጎን አራት ነው። ሁለቱ ተቃራኒ ጎኖች እኩልና ሁለቱ ተቃራኒ ጎኖች ትይዩ የሆነ ጎን አራት ሲሆን ሬክታንግል አራቱ የውስጣዊ አንግሎች ልኬት ወይም ደግሞ የአራቱም የውስጣዊ አንግሎች ልኬት ዘጠና ዲግሪ ይለካሉ ማለት ነው። ካሬ ደግሞ አራቱ ካሬ ማለት አራቱም ጎኖች እኩል የሆነ ጎን አራት ማለት ነው። ካሬ ልክ እንደ ሬክታንግል ሆኖ አራቱም ጎኖቹ እኩል የሆነ ጎን አራት ካሬ ተብሎ ይጠራል ማለት ነው። ካሬ ልክ እንደ ሬክታንግል ሁሉ አራቱም የውስጣዊ አንግሎች ወይም ደግሞ አራቱም የውስጣዊ አንግሎች ልኬት ማዕዘናዊ አንግል ወይም ደግሞ ዘጠና ዲግሪ ይለካሉ ማለት ነው። በአጠቃላይ የዛሬ ቪዲዮአችን ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ መለሳለሁኝ። ያልገባችሁ ነገር ካለ ወይም ደግሞ እንዲሰራ የምትፈልጉት ቪዲዮ ደግሞ ካለ በኮሜንት ጻፉልኝ፣ ቪዲዮ እሰራላችኋለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቻለን ሰንበት